ሰላም ሰላም፣ ውድ የዩትዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ። ዛሬም በሌላ ቪዲዮ ወደ እናንተ ቀርብ ያለው እስከ ቪዲዮ የመጨረሻ ድረስ አብራችሁ እንድትቆዩ ጋብዛለሁ። ወደ ቪዲዮ ከማለፌ በፊት ለዚህ ቻናል አዲስ ከሆናችሁ እንኳን ደህና ወደ ዶክተር ናታን ዩትዩብ ቻናል በሰላም መጣችሁ። ለቻናሉ ሰብስክራይብ በማድረግ እንድትቀላቀሉ ጋብዛለሁ። እንዲሁም ቪዲዮ ነግታችሁ ከተመቻችሁ ላይክ ላይክ ላይክ ማድረጋችሁ እንዳትረሱ። የሚኖራችሁ ማንኛውም ማስተያየት ኮሜንት ቦክስ ላይ ጻፉልኝ። ለጓደኞቻችሁ ሼር በማረጋገሩልኝ። እንግዲህ በዛሬው ርዕሴ ላይ የፊት ቆዳ ሊጎዱ የሚችሉ ልማዶች ምንድን ናቸው የሚሉትን ነገሮች እናውራባቸዋለን። በአብዛኛው ልብ ብለን የማንከታተላቸው፣ ነገር ግን የፊት ቆዳችንን በየጊዜው ሊጎዱ የሚችሉ በአብዛኛው የምናደርጋቸው ነገሮችን ለመጠቃቀስ እሞክራለሁ። እንግዲህ እስከ አምስት የሚደርሱ ነጥቦች አሉ። እነሱን ነጥቦች እስከ መጨረሻው ድረስ ቪዲዮ እስከሚያልቅ ድረስ እንድትቆዩ ጋብዛለሁ። እንግዲህ የመጀመሪያ ብዬ ወሰድኩት ከልክ በላይ መታጠብ እንደ ዋና ምክንያት ተደርጎ ሊቆጠር ይችላል። በተደጋጋሚ እጥበት ምክንያት የሚከሰት ድርቀት ሊኖር ይችላል። ለመከላከል ቆዳችንን ከልክ በላይ ዘይት መሰል ነገሮች ለማምረት ግዴታ ውስጥ ስለሚገባ ነው። እንዲሁም ሜካፕ ሳንስክሪን እና መሰል መዋቢያዎችን የማትጠቀሙ ከሆነ እና ያን ያህል ላብ ፊታችሁ ላይ ከሌለ ምንም አይነት ማስጃ ሳትጠቀሙ ለብ ባለ ውሃ ብቻ ፊታችሁን ማታ ማታ ታጠቡ። ይሄ በጣም አስፈላጊና ወሳኝ ነገር ነው። ምክንያቱም በአብዛኛው ማታ ላይ ፊታችን መታጠብ አልተለመደም። ነገር ግን በአብዛኛው ፊታችን የተለያዩ በአይን የማይታዩ አቧራዎችን፣ ቆሻሻዎችን ይይዛል። ስለሆነም ማታ ማታ ለብ ባለ ውሃ ወይም ደግሞ በጣም ሞቅ ባላለ ውሃ መታጠብ ያስፈልጋል ማለት ነው። ከዚህ ከጊዜ ወደ ጊዜ ቆዳችሁ ምንም አይነት መዋቢያ የማይጠቀምበት እረፍት መስጠትም መልካም ነው ማለት ነው። ወደ ሁለተኛው ነጥቤ ሳልፍ ከልክ በላይ የጋለ ውሃ መጠቀምም አንዱ ምክንያት ነው ማለት ነው። ለፊት ቆዳ ሊጎዳ የሚችል ሌላኛው ምክንያት ተደርጎ ይወሰዳል። እንግዲህ ያው ሞቃት ውሃ የፊታችንን ቆዳ ቀዳዳ ክፍት ያደርገዋል በአብዛኛው የፊት ቆዳ በጣም በአይን የማይታዩ የፊት ቆዳ ቀዳዳዎችን ክፍት ያደርጋቸዋል። ቀዝቃዛ በሌለው በኩል ይዘጋል ማለት ነው። ምክንያቱም በሌላኛው ፓርት ደግሞ ይዘጋል ማለት ነው የሚል የተሳሳተ አመለካከት ይኖራል ማለት ነው። ስለሆነም እውነታው ግን ፊታችን ላይ የሚገኙ ቆዳዎች ራሳቸውን የመክፈትም ሆነ የመዝጋት አቅም የላቸውም። ስለሆነም እንዲያውም በሞቃት ወይም ከልክ በላይ ቆዳችሁን በማጠብ ከፍተኛ ድርቀት ወይም አላስፈላጊ የሆነ ከፍተኛ የሴበም ማለት ነው ምርት ሊያስከትልም ይችላል ማለት ነው። ስለሆነም የሚመከረው ለብ ያለ ውሃ መጠቀም ነው ማለት ነው። ስለሆነም ከዚህ በፊት ሞቅ ባለ ውሃ የምትታጠቡ ሰዎች ካላችሁ መተው አለባችሁ መጠቀም የለባችሁ ማለት ነው። ወደ ሶስተኛው ነጥቤ ሳልፍ ከልክ በላይ ስክራፕ ማድረግ ማለት ነው። ይህም አንዱ የፊት ቆዳ ሊጎዳ የሚችል ሌላኛው ምክንያት ነው። በተለይ የፊት ቆዳ ላይ የሚገኙ የሞቱ ዋሶችን ቀርፎ በተለያየ መንገድ ማንሳት ወይም ደግሞ ስክራፕ ተገቢ ነው። ይሁን እንጂ ይህንን በልኩ መሆን መቻል አለበት ማለት ነው። ይህም ማለት ያው ስክራፕ በምንቀባበት ጊዜ ፊታችንን ላይ ያሉ ቆሻሻዎችን ወይም ደግሞ አላስፈላጊ የሞቱ ሴሎችን እንዲያስወግድልን ስለሆነ ማብዛት የለብንም። በአበዛነው ቁጥር ጉዳቱ እያመዘን ይመጣል ማለት ነው። እነዚህን ያው ህይወት የሌላቸው ህዋሶዎች ለማስወገድ ተፈጥሯዊ የሆነ ነገሮችን መጠቀም ይመከራል። እንደ ምሳሌ ከስኳርና ከፍራፍሬዎች የሚገኙ አሲድ ተመራጭ ቆዳን ለማከም ወይም ደግሞ ስክራፕ ለማድረግ አስፈላጊና ጠቃሚ ነገር ነው ተብሎ ይወሰዳል። ቢበዛ ቢበዛ በሳምንት ሁለት ወይም ሶስት ጊዜ ብቻ ስክራፕ ማድረግም አስፈላጊ ነው ማለት ነው። ስክራፕ በምታደርጉበት ወቅት ቆዳቹ ላይ ምንም አይነት ጉዳት እንዳያደርስ ከመታጠቢያ ፎጣ ይልቅ ጣታችሁን ተጠቅመው መጠቀም በቂ ነው ማለት ነው። መታጠቢያ ፎጣ በምንጠቀምበት ጊዜ ሟር የፊት ቆዳችን ስስ ስለሚሆን በቀላሉ የመላጥ ወይም ደግሞ የመቆጣት ስሜት ሊያመጣ ይችላል ማለት ነው። ስለሆነ ከሱ መቆጠብ ወይም ደግሞ መተው ይኖርባችኋል ማለት ነው። ሌላው አራተኛው ነጥቤ በበቂ ሁኔታ ለመታጠብ ነው። አንዱ ለፊት ቆዳ መበላሸት ምክንያት የሚሆነው የፊት ቆዳን በአግባቡ አለመታጠብ የፊት ቆዳ ቀዳዳዎች እንዲደፈኑና ድርቀት እንዲከሰት ያደርጋል ማለት ነው። ወደ አምስተኛው ነጥብ የመማልፍበት ጊዜ ፊት እስከሚደርቅ መጠበቅ ማለት ነው። አብዛኞቻችን እንደምናደርገው ፊታችሁን ከታጠባችሁ በኋላ ወዲያውኑ እርጥበቱ ሳይጠፋ ፊታችሁን ለማለስለስ የምጠቀሟቸው መዋቢያዎች አሪፍ ናቸው፣ ግን በአብዛኛው ፊታችሁ ከደረቀ በኋላ መዋቢያዎችን መቀባት። የተቀባችሁት ማንኛውም ነገር የቆዳ ቀዳዳዎችን ዝግ ስለሚሆኑ ወደ ውስጥ ለመግባት ይቸገራል ማለት ነው። ስለሆነም የሚያስፈልገውን ንጥረ ነገር በቆዳችን ውስጥ እንዳይገባና ጠቃሚ ንጥረ ነገሮች እንዳናገኝ ያደርገናል ማለት ነው። ስለሆነም ፊታችን ሳይደርቅ ገና መቀባት ይኖርብናል ማለት ነው። ወደ ስድስተኛው ነጥብ ሳልፍ ተፈጥሯዊ መዋቢያዎችን አለመጠቀም አንዱ ምክንያት ነው ለፊት ቆዳ መበላሸት። ቀላልና ተፈጥሮ የሆኑ ንጥረ ነገሮች የያዙ የፊት ቆዳዎችን ማጽጃዎችን መጠቀም ያስፈልጋል ማለት ነው። ከዚህ ውጭ ውድ የሆኑ በፍጹም ተፈጥሯዊ ያልሆኑ የፊት ቆዳ ማጽጃዎችን መጠቀም አይመከርም። ይህንንም እንድትገነዘቡ የሚያስፈልግ ሌላኛው ምክንያት ነው ማለት ነው። ሌላኛውና የመጨረሻው ብዬ የወሰድኩት ዘይት ነክ ማጽጃዎችን መፍራት ነው። ለአንዱ ጉዳት ተብሎ የሚወሰደው ጥሩ የቆዳ ማጽጃ ዘይት ቆዳ ቀዳዳ ውስጥ የሚገኙ ቆሻሻዎችን እንዲሁም ባክቴሪያዎችን ያጸዱልናል። የተጎዳ ቆዳ ለማከምም ይረዷሉ ማለት ነው። በመሆኑም ተፈጥሯዊ የሆኑ የአትክልት ዘይት ይዘት ያላቸው ማጽጃዎችን ተጠቀሙ። እንደነዚህ አይነት ማጽጃዎችን በቀላሉ ማግኘት የማትችሉ ከሆነ እንኳን ጥራት ያላቸውን የአልሞንድ ወይም የሱፍ ዘይቶችን እንድትጠቀሙ ይመከራል ማለት ነው። እንግዲህ ውድ የዩቲዩብ ቻናል ቤተሰቦቼ እነዚህን ወደ ሰባት የሚደርሱ ነጥቦችን ለፊት ቆዳ መበላሸት ምክንያት ናቸው እያሰብኳቸውን እና መጠቀም የሌለባችሁን ነገሮች ያቀረብኩላችሁ ቪዲዮ ይህን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ ተመልሼ እስክመጣ ድረስ ቻው ቻው።